እንደዚህ ሆኖ ቆንጆ ሆኖ ተሰርቷል። እንደዚህ በስድስት አርብ ስፋቱ ላሳያችሁ። እንደዚህ የእሷም የልጅ ያለው የልጆች ልብስ በጣም ነው የሚያስደስተኝ። አሰራራቸውን ላሳያችሁ። ቀጠን ቀጠን ያሉ ጥለሶች ናቸው እንደምታዩት። በቅድሚያ ማሳያችሁ ይችን የመሰለች የምታምር ቆንጆ እይታ ያላት ቴዲ፣ እነዚህ ልብሶች አያምሩም? የዛሬዎቹ ደግሞ በጣም ልዩ ናቸው። እነዚህን አልባሳቶች አይታችኋቸዋል። ስታያቸው ገና የምትወዷቸው ይህንማ ለብሰዋል ነው የሚያሰኟችሁን የባህል አልባ ለማባሳት እያሳየናቸው ቆይታ እናደርጋለን። እስከ ፍጻሜ ያብራችሁን ቆዩ፣ እንደምንሰነበት እግዚአብሔር መስከን። እንዴት ናቸው ቴዴ? በጣም ነው የሚያምር። በነገር ላይ ዲስካውንት ዲስካውንት ብዬ በስምንት ብር የወጣ ልብስ ነው አርብ የተሰራ ልብስ ነው እንደምታዩት ነው ልብስ ነው። አምስት ልብሶች ነበር የቀረቡት አምስቱን ልብስ አንድ ከስተመር በጣም ስናየው ግን አያዋጣንም። በዲስካውንት ያው ከስተመር አዲስ ከስተመር ለማምጣት ነው ብዬ ግን እንዳጋጣሚ ሆኖ አዲስ ከስተመር አይደለም የሚያዘው ነባር ከስተመ በጣም ወዳድ ከስተመሬ አምስቱንም ያዘችው። እንደዚህ ሆኖ ቆንጆ ሆነ ተሰርቷል። እንደዚህ በስድስት አርብ ስፋቱን ላሳያችሁ። እንደዚህ በጣም ሰፊ ነው። ሪጋ ይባላል። ሽሪምሪ ነው፣ ሪጋ ያለው ልብስ ነው እንደምታዩት ነው። በመነን ሆኖ ሽሪምሪ ነው የተሰራ በጣም ያምራል። እዚህ ጋር እንትን ስለሌለው መነን ስለሌለው ሲንግል ስለሆነ በደንብ ይታያል። እዚህ ጋ ንቅሳቱ ከለር አገባባቸው እንዴት ማች ሆኖ እንደተሰራ ከለሮቹ ምንም አይለዩም ከጥበቡ ጋር በጣም ቆንጆ ሆኖ ፐርፌክት ሆኖ የተሰራ ልብስ ነው፣ እንደምታዩት በጣም ያምራል። ከዲስካውንት ወጥቷል። እንግዲህ ከዲስካውንት እስከምናመጣ ድረስ ይህ ልብስ በ12 ሺ ብር ነው ማለት ነው። ታይ ይገባዋል። በጣም ነው የሚያምር። ከዚህ በማስቀጠል ደግሞ የማሳያችው በጣም የሚያምር የአክሱም ቅርጽ ያለው ቆንጆ ዲዛይን በጥቁር መደብ በጣም ነው የሚያምር ልዩ ልብስ ነው። እንግዲህ ከዚህም በፊት ሌላ ሞዴል እና የለቀቀችው ሶሻል ሚዲያ ላይ ያለ ልብስ ነው። እንደዚህ ሆኖ ቆንጆ ሆኖ ተሰርቶላታል። በጣም ነው የሚያምር። ከልጇ ጋር ና ያዘዘች ላሳያችሁ፣ የልጇን ልብስ በጣም የሚያምር ልብስ ነው። ይኸው ለልጇ የተሰራው ደግሞ ይህን ይመስላል። በጣም ያምራል። ቆንጆ አሰራር ነው ያለው። ይህን ይመስላል ለልጇ እንዳይከብዳት ብለን ወራጁን ጥልፍትተን እንደዚህ ነው የተሰራላት እ ከታች ዙሪያ ሆኖ እንደዚህ ከወገብ ላይ በዚህ መልኩ ነው የተሰራ። በጣም ነው የሚያምር። ይሄን ልብስ በምትፈልጉ ስታይል እንደዚህ እንደምታዩት በዙሪያ ብትፈልጉ መሰራት ይችላል። እንደዚህ በወራጅ መሰራት ይችላል። ከዚህ ከወገብ ላይ ይቀየርልን ብትሉ በመነን ሆኖ ከወገብ ላይ ተቀይሮ መሰራት ይችላል። በጣም ለስላሳ ነው እንደምታዩት። ቆንጆ አሰራር ነው ያለው። በምትፈልጉት ስታይል እንዳልኳችሁ ተሰርቶ አልቆለት ሀያ አምስት ሺህ ብር ብቻ ነው ቴዲዬ። ቆንጆ አሰራር ነው ያለ። ይህንን ልብስም አንድ ከስተመር ናቸው ያዘዘችው የአንድ ሰው ነው። በጣም ዘናጭ ናት። ከለር ምርጫዋ፣ ዲዛይን አመራረጧ በጣም ነው የሚያምር እንደምታዩት። ይሄ ደግሞ በእጅ ጥልፍ የተሰራ ልብስ ነው። የእጅ ጥልፍ ነው። ማቴሪያሉ ደግሞ ለየት ያለ እንደዚህ፣ በጣም ነው የሚያምር። ሲታይ ራሱ በጣም ነው የሚያምረው የእጁ ጥልፍ ነው። ለስላሳ ነው። ቆንጆ አሰራር ነው ያለው። ማቴሪያሉ በራሱ ልዩ ነው። መነን ልብስ አይደለም። እንደምታዩት ነው ከለሩ። እንደ ቻይና አይነት ልብስ ነው፣ ግን ከዛም ለየት ያለ ነው። ለስላሳ ነው በጣም የቻይና ልብስ ሲባል ደረቅ ነው፣ ይህ ግን ልስልስ ያለ ነው። በጣም ነው የሚያምረው። እንደሚታየው አይደለም። ይዘ ይው ነከ በጣም ለስላሳ ነው። ሻይን የሚያደርጋል። በጣም ቆንጆ አሰራር ነው ያለው። ያምራል። ከወገብ ላይ አሰራሩ ደግሞ በዝርግፍ ሆኖ እጅጌው ዋጓጉል ሆኖ የተሰራ ልብስ ነው እንደምታዩት። በጣም ያምራል። ይህን አለመውደድ አይቻልም። በጣም በጣም ነው የሚያምር። እንደዚህ በእጅ ጥልፍ ሽብርቅ ብሎ አምሮበት ሀያ ሁለት ሺህ ብር ብቻ የእሷም የልጅ ያለው የልጆች ልብስ በጣም ነው የሚያስደስተኝ። አሰራራቸውን ላሳያቸው። የልጆች ልብስ ደግሞ እንግዲህ የልጅ ተብሎ ነው የተሰራው ግን ጥለቱ ምንም የቀረ ነገር የለም። ከእናቷ ጋር ማች እስከሆነ የተፈለገው። ከኋላ ያለውም ጥለት በዚህ መልኩ ነው የተሰራላት። ከፊትም ልክ እንደ እናቷ እንደዚህ ሆኖ ቆንጆ ነው የተሰራ። በእጅ ጥልፍ ነው የተሰራው እንደ እድሜያቸው ዋጋ ይወጣላችኋል። በጣም የሚያምር አሰራር ነው፣ እንደምታየት ቆንጆ የተሰራ ልብስ ነው። በቀጣይ የማሳያችሁ ደግሞ በጣም የሚያምር ዙሪያ ጥለት የሆነ መካከለኛ ጥለት ነው። እንደምታዩት እዝም ያለ ከለር ነው። ከላይ የምንጠቀማቸው ከለሮች ደግሞ ብዙ ደማቅ ከለር ስላልሆኑ ብዙ ከስተመሮቻችን ይወዱታል። የመነኑ ስፋት እንደምታዩት ሰፊ ነው። አራት አርብ ነው፣ ግን አርቡ ሰፊ ስለሆነ አራት አርብ ሁሉ አይመስልም። ዘንከትከት ያለ ነው፣ በጣም ያምራል። እንደምታዩት ነው፣ ጽድት ያለ አሰራር ነው ያለው። ከወገብ በላይ የተጠቀምነው አሰራር ደግሞ እንደዚሁ እንደምታዩት ዝርግፍ ነው። እንደ ከስተመሪ ፍላጎት መሰረት ወፍራም ነች ከስተመሪ። እንደምታዩት ሰፋ ያለ ነው። የአንገቱ ቅርጽ አንገት ቢህ ነው የተሰራው። በጣም ያምራል። መጠነኛ ሆና የተጠለፈች ናት። ይህን ይመስላል። ይህን በምትፈልጉት በምትፈልጉ ስታይል ተሰርቶ አልቆላት 17500 ብር ነው። በጣም ያምራል። እንግዲህ በቀጣይ ማሳያቸው ደግሞ በጣም ያማምሩ መካከለኛ ጥለቶችና ቀጠንቀጠን ያሉ ጥለቶች ናቸው። እንደምታዩት በቅድሚያ ማሳያቸው ይችን የመሰለች ምታምር ቆንጆ እይታ ያላት አታምረው። ከለሯ ድምቅ ያለ በጣም የምታምር ከለር ነች። መካከለኛ ጥለት ናት። እንደምታያት ፍሬሞቹ በቀይ ከለር ያለቀ ነው። እንደምታዩት ቀይና ቢጫ ከለር ነው። በጣም ያምራል። ከለር አገባቡ ልዩ ነው። ውስጡ ሻይን አለው። እንደምታዩት በሻይን መስመር መስመ ከለሮቹ ጎልደን ሻይ ናቸውና በጣም ነው የሚያምሩ። ከላር አገባባቸው ልዩ ነው፣ በጣም ያምራል። የመነኑ ጥራት ሁሌም እንደምናገረው ነው። እንደምታዩት በጣም ጽድት ያለ መነን ነው። የነጠላው ስፋት ደግሞ እንደምታዩት ከቀሚሷ ትንሽ ጠበብ ብላ ብቻ የተሰራች ናት። እንደምታዩት እንዳቀማመጣቸው፣ ዳይመንዶቹ በጣም የሚያምር ቆንጆ እይታ ያለው ልብስ ነው። እንደምታዩት ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሶስት ሺህ ብር ብቻ ነው። በጣም ነው የምታምር በቀጣይ የማሳያችሁ ደግሞ ይቺ ከለር አተም ነው እንዴ! በጣም ልዩ ልዩ ናት። ዝም ያለች ከለር። እንደዚህ አይነት ከለር ለምትወዱ ከስተመሮች በጣም ተመራጭ የሆነች ከለር ናት። እንደዚህ ዝም ያለች ከለር ስለሆነች ውስጥ ላይ ልክ ብዙ በማይታይ ከለር በአረንጓዴና ሰማያዊ ከለር ሻይን ተጠቅመንለታል። በጣም ነው የሚያምር። እንደዚህ ቀረብ ብለህ ካላየኸው ብዙ ግልጽ አይደለም እንጂ ከለሮቹ ውስጥ ውስጥ ላይ ዝም ብሎ በጣም ጸጥ እንዳይልብን ሻይን ነገር ተጠቅመንላቸዋል። በጣም የሚያምር ዲዛይን እንደምታዩት፣ ከለር አገባቡ፣ ዲዛይኑ፣ ፍሬሞቹ በጣም ነው የሚያምሩት። የመነን ጥራቱ ሁሌም እንደምናገረው ነጭ ነው ሁለት አይን ነው በጣም ያምራል። ከነጠላ አጠቃቀማቸው ደግሞ እንደምታዩት ከቀሚሷ ላይ ትንሽ ጥበብ አድርገው የሰሩት በጣም ነው የሚያምር። ቆንጆ አሰራር ነው ያለው። በምትፈልጉት ስታይል፣ በሸፒ ዝርግፍ፣ የአንገት ቅርጽ እናንተ በምትፈልጉት እኛን የምታማክሩን ቆንጆ ቆንጆ ዲዛይኖች እናስመረጣችኋለን። በምትፈልጉት ዲዛይን ቢሰራ የሚያምር ልብስ ነው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 14 ሺህ ብር ብቻ ናት። የትኛዋ ከለር ደግሞ በባለፈው ሳምንት ለገና በቀይ ከለር ተሰርታ ነበረ። አሁን ደግሞ እንደዚህ እንደዚህ ከለሯን ዲዛይኗን ስለምወዳት ከለሮቹን በተለያየ ዲዛይን ነው ማሸምናቸው። በጣም ያምራል እንደምታዩት ናት። ዲዛይን አጠቃቀማቸው ከለሮቹ እነዚህ ፍሎሮቹ የተጠቀሙት ከለሮች በጣም ነው የሚያምሩ። እንደምታዩት ነው። በጣም ቆንጆ አሰራር ያለው ልብስ ነው። የመንም ጥራት ሁሌም እንደምናገረው ነው። የነጥሎው ስፋት ደግሞ እንደምታዩት ከቀሚሱ ጋር እኩል ሆኖ የተሸመነ ነው። ያምራል። ዋው ጽድት ያለ ልብስ ነው እንደምታዩት፣ በጣም ያምራል። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሶስት ሺ ብር ብቻ ነው። አስራ ሶስት ሺ አዎ። በቀጣይ ማሳያቸው በጣም የምታምር መካከለኛ ጥለት ናች። መደቧ በአረንጓዴ ጠቆር ባለ አረንጓዴ አየር መንገድ እንለዋለን እኛ ከለሩን፣ በዛ ከለር የተሰራ ነው። ሻይን ደመቅ ያለ አረንጓዴ ሻይን ተጠቅመንለታል መደቡ ላይ በጣም ነው የምታምር። ከላይ የተጠቀሟት ቬሽ ከለሮቹ፣ ፒንክ ከለሮቹ እንደዚህ ፈዘዝ ያለ አረንጓዴ የተጠቀሙት ከለሮች በጣም አሳምሮታል እንደምታዩት ነው። ፍሬሞቹ በጣም ነው የሚያምሩ የነጥለው ስፋት ደግሞ እንደምታዩት በጣም ቢያምር ስፋት ነው ያለው ከቀሚሱ ጋር ተመጣጣኝ ሆኖ የተሰራ ነው እንደምታዩት ጽድት ያለ ልብስ ነው እንደዚህ ሲነገ ራሱ ልስልስ ያለ ነው በጣም ነው የሚያምር ልስላሴው ልዩ ነው ልብሱ በጣም ቆንጆ አሰራር ነው ያለው አርበ ሰፊ ነው እንደምታዩት አርቡ ስፍት ያለ ነው ይህን ልብስ ተገጣጥቦ ሲታይ የበለጠ ውበት ይኖረዋል ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 13 ሺህ ብር ብቻ ነው ቴዲዬ እነዚህ ልብሶች ለአንድ ወር የሚቆይ ቦነስ ነው የሚባለው። እንዴት ነው ቦነሱ መሰለህ? ከአምስት በላይ ሆኖ ለሚያዙን ከስተመሮቼ ማንኛውም ልብስ በሰፊም በጠባብ ብታዙ ከአምስት በላይ ሆናችሁ አንድ አይነት ልብስ መርጣችሁ ከመጣችሁ አምስት አርብ ሆኖ ነው የሚጠብቃችሁ ማለት ነው። ዘንከት ብሎ አንድ አርብ ቦነስ ይኖረዋል ማለት ነው። እንግዲህ ተጠቀሙበት ማለት ነው። ቀጣይ ማሳያቸው ደግሞ በጣም ምታምር ቴዲ፣ ከመቸኮል የተነሳ ቪዲዮ ላይ ለማቅረብ ነጠላዎቹ አላለቁም። ከዚህ በኋላ ማሳያችሁም አንድ አራት ልብሶች አሉ። አዳዲስ ያልወጡ እነዚህ ነጠላቸው ያላላቁ ናቸው። አሪፍ ነጠላላቸው ከቀሚሱ ጋር ተመጣጣኝ ሆኖ የተሰራ ቆንጆ ነጠላላቸው፣ እንደምታዩት ቆንጆ ዲዛይን ናት። ከለር አገባቧ ዲዛይኗ በጣም ነው የምታምር። እንዲሁም ቀድመህም እኮ ዋው እነዚህ ይለያሉ እያልከኝ ነበር። ልዩ ናቸው። የእውነት ለመናገር በጣም ነው የሚያምሩ ዲዛይኖቹን። በዛ ላይ አልተለበሱም ገና እንደነገርኳችሁ አዳዲስ ዲዛይን ናቸው። የትም አልታዩም፣ እርግጠኛ ነኝ በራሳችን ዲዛይን አድርገን ስለሆነ የሰራ ነው። በጣም ነው የምታምር። ይችን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 12 ሺ ብር ብቻ። ዋጋቸውም ተመጣጣኝ ነው። እንግዲህ ለክሪስማስ ቀደም ብለን ተዘጋጅተናል። ከለሮቹንም በዛ ላይ ዋጋቸውም በጣም ተመጣጣኝ ነው፣ ተጠቀሙባቸው። ቀጣይ ማሳያቸው ደግሞ በጣም ነው የምታምር። ይሄ ደግሞ ብዙ ቀይ ያልሆነ በበርገንዲ ከለር ነው የተሰራ። እንዴት እንደሚያምር አርቡ፣ ስፋቱ አየሁት፣ ልዩ ነው። አዎ ሲገጣጠም የተለየ ውበት ይኖረዋል። ይህንን ልብስ ዲዛይኑ በጣም ነው የምታምር። የተጠቀምናቸው ፍሬሞች በጣም ያምራሉ። መሀል መሀል ላይ የገቡት ዲዛይኖች ልዩ ናቸው። እንደምታዩት በጣም ነው የሚያምር። ቆንጆ አሰራር ነው ያለው። ይህንን ልብስ በምትፈልጉ ስታይል ተሰርቷ አልቆለት አስራ ሶስት ሺ ብር ብቻ ነው። ቴዲ እነዚህ ልብሶች አያምሩም? የዛሬዎቹ ደግሞ ልዩ ናቸው ልዩ ናቸው። እንደተናገርኩት ቴዲ፣ እነዚህ ልብሶች ቀድሜን ያመጣቸው ነጥራቸው ሳያልቅ አዲስ ዲዛይን ናቸው። ቀድማችሁ መልበስ የምትወዱ ከስተመሮቼ ቀድማችሁ በማዘዝ ተጠቃሚ ሆኑ። አዳዲስ ልብስ ናቸው፣ በጣም ነው የሚያምሩት። የትም ያልታዩ ናቸው፣ አዳዲስ ዲዛይን ናቸው። በጣም ነው የሚያምሩት። አርባቸው ሰፋፊ ነው፣ መነናቸው ጥራቱ ጽድት ያሉ ናቸው። የቀሚሱ አሰራር በዛ ላይ ትእዛዝ ሲሰራ ና ገበያ ላይ ሲገዛ የተለያየ ነውና እነዚህ በትእዛዝ የተሰሩ ልብሶች ስለሆኑ በጣም ለስላሳ የምንለው ጥራታቸው ጽድት ያለ ቆንጆ አሰራር ያላቸው ልብሶች ናቸው። ዋጋቸው በጣም ተመጣጣኝ ነው። እነዚህ ልብሶች ተሰርተው አልቆላቸው በምትፈልጉት ስታይል በወራጅ አንገትና እጅ በምትፈልጉት ስታይል ተሰርቶ አልቆለት 13 ሺህ ብር ብቻ ነው። በጣም ነው የሚያምሩት። በቀጣይ ማሳያችሁ ደግሞ በጣም ምታምር ደስ የምትል ዝም ያለች ከለር ብዙ ያል ጨሆች ከለር ናት። እንደምታያት በጣም ነው የምታምረው። ከለሯ ዝም ያለች ከለር ናትኝ ከዲዛይን አጠቃቀማቸው በጣም ውብ ነው፣ በጣም ያምራል። ለየት ያለች ዲዛይን ናት። ብዙ ቦታ ላይ ያልተለመደች አዲስ ዲዛይን ናች። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሶስት ሺ ብር ብቻ ነው። ዋጋቸው በጣም ተመጣጣኝ ነው። በቀጣይ ማሳያቸው ደግሞ ይቺ በጣም ልዩ ናት። ፍሬም አሰራሩ በጣም ነው የምታምር። በዛ ላይ ብዙ ቦታ ላይ ያልታየችም ገና አዲስ ነች። መሀል ላይ የገቡ ዲዛይኖቹ በጣም ነው የሚያምሩ። ሻይን ከለር ነው መደቡ በተለያየ ከለር ሻይን ከለር ነው የተጠቀሙት መደቡ ላይ በጣም ነው የሚያምር። በዛ ላይ መደቡና ፍሬሙ ከለሩ የተለያየ ነው። ለየት ያለ እይታ እንዲኖረው አድርጎታል። እንደዛ መሆኑ በጣም ያምራል። የተወሰነ ከለር ብቻ ነው ከዚህ ላይ የተሰሩት እንጂ ብዙ ከለሩ አይቀራረብም ከመደቡ ጋር እንደምታዩት ነው። በጣም ያምራል ጥለቷ። ስፋቷ በዛ ላይ መካከለኛ ነች። ብዙ ከስተምሮች የሚወዱት አይነት ስፋት ነው። የመነን ጥራቱ ሁሌም እንደምንናገረው ጽድት ያለ ነው። በጣም ነው የሚያምር። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 14 ሺ ብር ብቻ። አንቴ በጣም ነው የምታምር። በቀጣይ ደግሞ ማሳያችሁ በጣም የምታምር መደቧ ዝም ያለች ከለር ፒንክ ከለር ነች እንደምታዩት በጣም ነው የምታምር ፒንክ ነው ፒች ነው የምትባለዋ ፒች ነች ወደ ፒች ታደላለች እና በጣም ነው የምታምር መደቧ ቆንጆ ዲዛይን ያላት ናት ከላይ የተጠቀሙ ዲዛይኖች በጣም ነው የሚያምሩት ዲዛይን አጠቃቀማቸው ከለር አመራረጣቸው በጣም ነው የሚያምር እንደምታዩት ጽድት ያለ ልብስ ነው የምረኑ ጥራት ሁሌም እንደምናገረው ጽድት ያለ ነው በዛ ላይ ስፋቱ በጣም ተወዳጅ ስፋት ነው መካከለኛ ብዙ ሰፊም ጠባብም ያልተባለ ቆንጆ ዲዛይን ነው እንደምታዩ ስፋቱ ለየት ያለ ነው። በጣም ያምራል። እችን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 14 ብር ብቻ ነው። በቀጣይ ማሳያችሁ ደግሞ በጣም የምታምር አሁንም እንደዛው ፒች ከለር መደብ ያላት ውስጥ ላይ ሻይን አብረቅራቂ ሻይን ከለሮች ተጠቅመንለታል። ላይ መደቡ የተጠቀሙት ከለሮች ደግሞ በአረንጓዴ ከለር የተሰራ ነው። እንዲሁ ፈሬሞቹ በጣም ነው የሚያምሩት ፍሬሞቹ ጽድት ያሉ ናቸው። በጣም ያምራሉ። ልቅም ብሎ የተሰራ ልብስ ነው። ልስላሴው ልዩ ነው። በጣም ነው የሚያምር። በተለይ እነዚህ እነዚህ ልብሶች ለእናቶች በጣም ተመራጭ ከለሮች ናቸው። በጣም ያምራል። ይህንን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሶስት ሺህ ብር ብቻ ነው። ቀጣይ መሳያቸው ደግሞ በጣም የምታምር ቴዲችን ልብስ በወራጅ በተለይ ብትሰራ እንዴት እንደምታምር በወራጅ ቢሆን። በዛ ላይ አምስት አርብ ነች፣ ሰፊ ነው። በአምስት አርብ ነው የተሸመነችው። በጣም ነው የምታምር፣ ቅጥነቷ በጣም ያምራል። ዲዛይን ያጠቃቀማቸው ልዩ ነው። የተጠቀሙት አሰራር ደግሞ ከባድ የሚባል ዲዛይን፣ ፈርጥ ዲዛይን ይባላል። አዎ በፍርጥ ዲዛይን የተሰራ ልብስ ነው። ፍሬሞቹ መሀል ላይ የተጠቀሙት ዳይመንዶቹ አሰራሩ ከባድ ዲዛይን ነው። በጣም ነው የሚያምር። ይህን ይመስላል። የነጠላው ስፋት እና የቀሚሱ ስፋት ተመሳሳይ ነው። እንደምታዩት አርቡ ሰፊ ነው። ሰፊ ከመሆኑም በላይ ደግሞ አምስት አርብ ነው። ተወዱታላችሁ። በምትፈልጉ ስታይል መሰራት ይችላል። ይህን ልብስ በምትፈልጉ ስታይል ተሰርቶ አልቆለት አስራ ሁለት ሺህ ብር ብቻ ነች። ቴዲ አዎ ያ ታምራለች። በጣም ነው የምታምር። ቆንጆ ቆንጆ አልባሳት ናቸው ያየናቸዋል። ይ እንግዲህ የዛሬው ከመጀመሪያ እስከ መጨረሻው የሚወድቅ የላቸው። አዎ ልዩ ናቸው፣ እውነት ነው። አዳዲሶቹን መርጠሽ ደንበኞች ቀድመው እንዲያገኟቸው ስለምታመጪ ዋጋውም ደግሞ ቀነስ አድርገ ስላሳሽን በጣም ደስ ብሎናል። እናመሰግናለን። እኔም አመሰግናለሁ ቴዲዬ። በጣም አሪፍ። ወደ ቤተሰቦቻችን የዛሬዎቹን አልባሳት ማዘዝ ከፈለጋችሁ ስልክ ቁጥራችን እዚህ አለ፣ የኮመንት የመጀመሪያ ቦታ ላይም ታገኙታላችሁ ማለት ነው በተቀመጠው ስልክ ቁጥር እየደወላችሁ ማንም ሳይቀድማችሁ አዳዲስ ዲዛይኖችን ለቀም ለቀም አድርጋችሁ ዘንጥ ልበሱ። ሸር አድርጉትና ከወዳጆቻችሁ ጋር በጋራ በግሩፕ ልበሱ ማለት ነው። እጅግ ጋር ግን እናመሰግናለን። አዳዲስ ነገሮች ይዘን እንደተለመደው ሳምንት እንመለሳለን። በያላችሁበት መልካም ጊዜ